ኢትዮጵያ ውስጥ ያለ ጎሳ ይሄ ዘር ከዚህ በፊት የነበረ ነው፣ ጥንታዊ ነው፣ ሴም ነው፣ ኩሽ ነው ምናምን ነገር ይባላል። በቃ ሲተነተን ይውላል፣ ስንጨቃጨቅ አንዱም አሸንፎ አይቻላቅም። አንዱም ለምንድን ነው ሲባል እግዚአብሔር አልወሰነበትም? እግዚአብሔር አልቀደመም። በጭቅጭቆቻችን ላይ እግዚአብሔር ይቅደም። ይጨቃጨቃል፣ ስለዘር ይጨቃጨቃል፣ የእኛ ግዛት ከዚህ እስከዚህ ነበር ይላል። አንተ ማን ነህ ሲባል ሰው ነኝ ነው መልሱ ሰውነትን ትተን ግን በትንንሽ የጎሳ በጥስጣሽ ስሞች ውስጥ ገብተን ጣጣው እየገባን ነው። ግማሹ ከባቢ ነው፣ ግማሹ ተከባቢ ነው። ከበባችን ራሱ ቅጥ አምባሩ የጠፋ ነው። የሎጥ ከበባ በአንድ ስሙ አንድ መልክ ነው ያለው። ሎጥ ነው የተከበበው፣ ከባቢዎቹ እነዛ ክፍሎች ናቸው። እኛ ግን ሌላውን እንከባለን፣ እኛ ደግሞ በሌላውን እንከበባለን። አንዴ ተከባቢ እንሆናለን፣ በሌላ ጊዜ ደግሞ ከባቢ እንሆናለን። የኛ የኢትዮጵያውያን መከበብ ቅጥ አምባሩ የጠፋ ነው። ምንም መያዣ መጨበጫ የለውም። ከይጀምረን ወዴት እንደምንጨርሰው አንዳንዴ አላውቅም። ዱሮ እኮ አያቶቻችን ግዛት እዚህ ነበር ይላል አንዱ። እነዚ አያቶቻችን እነማናቸው ሲባል ያው ሰዎች ናቸው። አሀ ታዲያ እኛስ እነማነን ሲባል ያው ሰው ነዋ። ጭቆጭቆቻችን ራሱ ምንም መቋጫ የላቸው። እግዚአብሔር ዝም ብሏል። አንድ ቀን ግን እውነት ልንገራቸው፣ ያው እግዚአብሔር ምስክሬ ነው። እግዚአብሔር አንድ ቀን በጭቅጭቆቻችን ላይ በክበባችን ላይ ከፊት ይቀድማል።